ያዝ እናት ያመጣች ወደ ጀርመን ገባ። ያው አዎ። እና እዚህ ነው የተዋወቅ ነው። መኪና ልናስመለስ ሄደን በዛው ነው የተዋወቅነው። አየሽ፣ እና ወደደሽ? እኔ ነ የወደድኩት እንጂ አይቼው ልቤ ትርግግ አለ። ልቤ ክፍት ቆንጆ ነበራ። ሲመጣ ፎቶ እናየዋሉ እዛ አንቺ ጋር አረ፣ ፎቶ ልክልሃለሁ በዋትሳፕ ልክልሃለሁ፣ ታየዋለህ። ቆያውን ላሳይ፣ እንዲያውም ከቻል። ምን ያርጋል፣ ዚ ሁሉ ሰው ማየት የለበትም ተይው። ያውቁታል እኮ ኢንተርኔት ላይ ይታወቃል እኮ። አያስቀሳንስ ፈራንጁ እን እንዳይከሰን አይደለም። ምን ያርጋል ይቅርብን። እውነት ብለሃል። አንቺ ደግሞ ችንክላትሽ የሱ የእሱ ፎቶግራፍ ማሳየት ሳይፈቅድልሽ። እውነት ብላል ወርቅዬ፣ እኔ እኮ አንዳንዴ ደደብ ነኝ እኮ። አይ ደብደብም አደለሽም፣ ግን ስጠጣ ስጠጣ ደደብ ነኝ እመነኝ፣ ወርቁዬ ው ወርቁ የሚባል ሰው አለ፣ ላስገባው። እንዲ ሞክሽ ነው ሞክሽ ሞክሸ ሰላም ነው። ሞክሸ ሞክሸ፣ ሞክሸ ሰላም ነው አቶ ወርቁ፣ እንዴት ነህ እንደምላለህ። ሞክሸ ወርቁ ማን ነው ለምለው ጥያቄ እስኪመልስልኝ። ወርቁ ማን ነው ብዬ ብጠይቅ ምን ትለኛለህ? ወርቁ ማን ነው ብዬ ብጠይቅ ምን ትለኛለህ? ምን ላሉ ምንም አልልም። እንዴ ስለ አንተ መግለጽ አትችልም? እንደ እንዴት አማርኛ ቻልክ? እና ማነ ካንታ እኔ ማ ወርቁ ነኝ። አንተ ወርቁ ነህ? ገብቶን ያል ሞክሽ ሞኑስ ግን ማነ ከስተ ትዝ አይለኝም። ድምጽህን ግን አዲስ አልሆነብኝ። በቃ ካለ ወቀኛ እንግዲህ ስለ አማርኛ ስለተመቸኝ ነው። እንዴት ቻልክ ለሚለው ነው ገባህ? በጣም ገርሞኝ ነው የምጠይቀው። ገባይ ግን፣ አሁን የት ነው ያለኸው አንተ? ያንተ ድምፅ ስለእኔም አዲስ አልሆነብህ። ለዛ ነው ማውቅህ ነው። የምኖረው እዚህ ጋር። ከእኔ ጋ አይደለህም እንዴ? አንተ የት ነው ያለኸው? እኔ ኢየሩሳሌም ነው እያለሁት። ኢየሩሳሌም፣ ኢየሩሳሌም፣ እስራኤል። አዎ ኦኬ። እና አንተ የሚመስል ድምፅ ስላለ እዚህ እሱ መስሎኝ ለ ምናልባሽ እንግዲህ ጎንደር መጣ እያለ አይተኸኝ እንዳትሆን ሊሆን ይችላል። ጎንደር የት አካባቢ ነበር ከአንተ? እኔ ቀበሌ 18 ልደታ ነው። ቸቸ ላይ እንደታወቀው እንዲ አውቋሉ። አውቋሉ፣ ዘመዶችም አሉ። የዛ እኔ ግን ወደ ኮላ ድባ ነኝ ቆላድባ የት አካባቢ? በላይ በኩል በፖሊስ ታቢያው ጋር። አዎ፣ ፍቅር አዲስ ጋር ነው ያደኩት። የምታስታውሳት እንደሆነ? አዎ፣ አዎ

አላወቀችም የሆን ነፍሬ እንግዲህ ተማሪ አንቺ የጎንደር አማርኛ አይገባሽም። ምን የጎንደር አማርኛ አይገባትም፣ ለዛ ነው እንደዚህ ነው እያለች ገበር ወቅ ይገባኛል። ተው ግን አዲስ ሰው ሲመጣ ትሽጠኝ። አይ ማለ ማለት ነው። አሁን እኒያም ጎንደሬዎች አንድ ደስታ ሲሆን እንኳን ደስ አለ፣ እንኳን ተወለች ምናምን ይባላል ይባላል። እውነት ነው ወርቅዬ። እንኳን እግዚአብሔር አወጣሽ ይባላል እንደዚህ ስትወልድ ነው እንደዛ የሚባለው። አይ አይ ብዙ ትርጉም አላት ይቺ ቃላት። ጋሽ ብሩክ ሰላም ነዎት? አለሁልሽ። እንዴት ነሽ? ደህና ነሽ ወይ? እንኳን ተወልድሽልኝ። ቴንኪ ብሩክ እያ የኛ ሀበሻዎች ከአፓቸ ያወጣሉ ይሰጣሉ። አየሽ፣ የሀበሻው ነገር ተመልከች። የሀበሻ ሀበሻ ምን ጊዜ ሀበሻ ነው፣ አይቀይርም ጸባዩ። አንተ ብቻ ነው አማረኛ የምታወራው ወይስ ልጆችም ያወራሉ? ልጆች ይሰማሉ ይገባቸዋል፣ ግን ለመመለስ ይቀብዳቸዋል ግን እኔና ባለቤት ሚስተር ማውራትም አንችልም። ጠፍት ይሳማሉ። ባለቤት ሀበሻ ነች ወይስ እንዳንተ ነች ክልስ ወይ? እንደእኔ ብትሆን ሳውከጥ እንደሚሻና ታሳየኝ ነበር። እኔ ፈረንጅም አላገባም በይ፣ ወጤ ላይ አልፈልግም። ባለቤት ደዛማ መቃ ያንተን አይዴንቲቲ ሸጥከው ማለት እኮ ነው። ምንድነው የምታወራው? ባለቤት ከባለቤት ጋር 38 አመትም ትዳርም አለኝ። ይቀሱ ዋጋ በጣም የሚጠብቅ አይተኛም። በጣም ነው የማመሰግንሽ። መንጃር ግማሽ ግን አባቷ ጎንደሪ ነው። የዳባት እና ወገራ ፍሬ ኮይን ገዝቼ ይመለሳሉ። አረ ብሩክዬ ምንም ችግር የለውም። እንደ አያሳስብም። ብሩክ ካትቻነክ ይደርሳል። ቀስ ይደርሳል። ቀስ ብሎ ይደርሳል። ቀስ ብለህ ታመጣዋለህ። ሂድ፣ ባንኩ ጋር ሂድና አውጣ ገንዘብ። ባንክ ሂድ አውጣ ገንዘብ። አዳለው አይዞህ፣ እየጠበቀን ነው። ካፍክ ስለወጣ እየጠበቀን ነው አወጣለሁ። እስራኤል ላይ ያለው እንዴ? ወርቁ፣ አዎ እናቴ እስራኤል መጎብኘት ትፈልጋለች። እና ትምጣ፣ ምን ችግር አለ? ስደዳት፣ እኔም አለሁልህ። ለፋሲካ ስደዳት። በኢየሩሳሌም ተልአቢብ ነው የምትኖረው? እኔ ኢየሩሳሌም ነኝ፣ ዋናው ከተማ እዛ ከበሻ ያለሁበት። ለፋሲካ እኮ አንድ አመት ነው፣ አንድ አመት ትጠብቃለሁ ማለት ነው። አይ አዎ፣ በዛን ቀን ከሁሉ ጋር ትልቅ ሰው ናት። አዎ አዎ፣ እና ከነሱ ጋር በድርጅቱ ከመጣች ይሻላል። ለምን ሁሉ በሷ እድሜ ስለሆኑ ይመጫል። እሺ ወርቁ ግን አባል መግባት አባል መሆንም አለባት። አሁን መግባትም አለባት በየጊዜው ስለምትጠሯት ስብሰባዎች ስላለው አባል ትሆናለች እና ከዛ በኋላ የተወሰነ ካርድ ደግሞ ታወጣለች። የተወሰነ ይካፈላል በየጊዜው እስከምትመጣ ድረስ። ከዛ በኋላ እነሱ ሁሉንም እነሱ ነው የሚጨርሱላት። አዎ። ምንድን ናቸው ስማቸው? ኢየሩሳሌም ድርጅት ነው። አዎ፣ አዲስ አበባ ነው። የት ናለች እሷ? አዲስ አበባ። በቃ ችግርም የለም። በጣም ጥሩ በጣም ጥሩ አሉ ብዙ ድርጅቶች አሉ ትጠይቃለህ አንተ ብሩክ የአዲስ አበባ ነው እንደምትኖረው እኔ እዛ አይደለሁም አይ አይደለሁም ፍሪዬ አይደለሁም አዲስ አበባ አይደለሁም አዎ ኢትዮጵያ ውስጥ አይደለሁም ፍሪ አዎ ኦኬ ሶሪ ወርቁ የት ወጣ አቶ ወርቁ አቶ ወርቁ በቃ ቻው ሳይል ነው እንደሚወጣው አዎ ምን ይደረግ ይገርም እኮ ነው። እና በተረፈ ሰላም ነህ? ስማቸውን ንገረን። ወርቁ ወንድ ነው ይባላል። ሰላም ነው አለው። እግዚአብሔር ይመስገን። 38 አመት ነው በትዳር ቆየሁት ያልከኝ ወርቁ? አዎ አዎ። ስንት ልጆች አፈራችሁ? 38 አመት እንግዲህ ነው በጣም አራት አራት ቆንጆ ቆንጆ ሞዴል የመሰሉ ልጆች አራት አራት አሉ። ሁለት የልጅ ልጅም አሉ ከትልቁ ከበቁሮ ልጅ። ዋው፣ በጣም ደስ ይላል። የተባረከ ትዳር። ተመስገን ተመስገን። ምን ትመክረናለህ? አሁን እኔና ፍሬ ያው አላገባንም እስካሁንና ለማስካወንና እንዳንተ እንግዲህ ሰላሳ ስምንት አመት የሚቆይ ትዳር እንዲኖረን አይ መስማማት ነው መተማመን ነው መፈቃቀድ ነው እውነት የእውነት ፍቅር ማሳየት ነው እንደዚህ ነው። የውሸት ፍቅር አንዱ ለአንዱ ከኖረ መኖር አይቻልም። ያው ነው። ብዙም ፍቅርም የለ፣ መኪና አለ፣ ምናምን አለ። ለፍሬ የነግሪያት ነበር ከአንድ ሰዓት በፊት እኔና በአለበት ስንታወቅ አለቡታንታችን ነው የተገነኔን እሷ ማልነበረ ቡታንታ ይባልም። ፓንት ነው የሚባለው ወርቁ። ፓንት በልስኪ። የእኔ አማርኛ እና የአንቺ አማርኛ አይደለም። እኔ ጎንደር ላይ ቡታንታ ይባል ነበር። ቡታንታ እንዲግልገልሱምን ይስተካከላል። አማርኛችን የእኔ አማርኛ የእውነት አማርኛ፣ የእናንተም በኋላ የመጣ ነው። የኛ የበኋላ የመጣ አማርኛ በኋላ ነው የመጣ። እናንተም ግማሽ እንግሊዘኛ ግማሽ አማርኛ ታስገባላችሁ። እኔ ንጹህ አማርኛ ነው የማውራት፣ እንግሊዘኛ አላስገባም። የውብ ዳር አንቺም አልሽ፣ እሷም ቡታንታ ነው የሚባለው አለችኝ። እውነት ቡታንታ ነው። ደግሞ ቦላላ ይባላል። ሱሪ ማለት ቦላላ ሱሪ፣ ሱሪ ይሉታል አረ፣ እኔ አላውቅም። አታኪም ማንቺ አንቺ ምን አንቺ ሌላ ቦታ ነው እያደግሽው? አታኪም አረ፣ ኢትዮጵያ ውስጥ ነው ያደገችው። አደገች ግን ማለት አሁን አይገባትም። አንዳንድ ጊዜ ሲወጣ ካፌ አ ቡታንታ ፓንት እኮ ነው ታዲያ እኮ አ ቡታንታ ፓንት ፓንት፣ አ ፓንት በል አ ፓንት ነው ፓንት በል በቃ እኔ አሁን ፓንት ለዋሉ አረ ወርቁ እየትለያለ ወርቁ ዲኖ ሀው ማች አይ ላቭ ዩ ሶ ማች። አሁን ለምሳሌ እኔ ጋ አንታ ልጅ አንዳንድ ጊዜ ስንናደድ አንታ ልጅ ግም ነህ እንላለ። በአዲስ አበባ ግም ሲሳሙ ታውቂያለሽ በጣም። ከባት ቃላት ነው ማይባል ቃላት ነው። ግን አሁን በእኛ በጎንደር አማርኛ ግም ስት ሚያል አይደለም ስናደጅ ግም ያልሽ አንታደጅ ግም ነህ ምናምን ያልሽ ነው። አዲስ አበባ ደግሞ ሲሰሙ ያብዳሉ። ይቺ ቃላት አይወጡም። እውነት ነው ወርቅዬ፣ ከአንተ ብዙ ማራለው እኮ ገና ስንት ታስተምረኛለ ምን አለት ክም ዴ ወደ ባንኩ ገንዘቡ ለማውጣት ተረስታል። ብሩክ ብሩክ፣ ምን ነካ ጋሽ ብሩክ ነኝ። ወርቁዬ አይ ወደ ባንኳ ሌሄድ ግን ወይ ይለዋል አረሳውም፣ እኮ አይረሳም እኮ። ወርቁ ፍሬ የኔ ልጅ አዲስ አበባ ያለችው አስገቢ ያትቀቻልሽ። የኔ ልጅ አዲስ አበባ ያለችው አስገብ ያትቀቻልሽ። ማን ሚሏት? ይኸው እዚህ ናት፣ ትስቃለች። እዚህ ማኑ ስሟ ላኪ በላታ ላኪ ላት የኔ ልጅ ናት። አዲስ አበባ ዱቃም ነው እያለችው። ማነው ስሟ? ላኪ አዎ። ምናልባት ከፈክ በአንቺ በምክንያት፣ በአንቺ በብሩክ ምክንያት ከፈለገች ታትኳይተናል። ትጣላለ ልጄ ናት። ሰው ነው የኔ ልጅ ናት። መሆን የለበትም። መጣላት የለባችሁም። ተጣልተናል። ትንሽ አስቸጋሪ ናት። ተጣልተናል ከብዙ ጋራ። እኔ የምላችሁ እንዴት አማርኛ ቻለ የምትሉኝ ጎንደሬ ነው። አትሰሙኝም እንዴ? የጎንደር ፋኖ ነው አላልኩም? አት ግቡ በፖለቲካ ቴ በሃይማኖትና በፖለቲካ ቴ አለበለዚያን የሞጣሉ ነው። በፖለቲካና በሃይማኖት በምናምን አልገባም። እኔ ኖርማል ሰው ነኝ። እንዲቀል መቀለድ አልችልም። አይቻልም፣ አይቻልም። በፍጹም እንደዚህ አይነት ነገር በፍጹም። እኔ ሁሉ ሁሉ ኢትዮጵያ ሁሉ እኩል ነው የምወዳችሁ ሁላችሁ። እኔ እንደዚህ ነው። ነእንዴ ምን ነካሽ ፍሬዬ? መጥፎ ነው እንዴ? አይባልም። አይ አላልኩም። እኔ ካፌ ምንም ነገር አልወጣም። አዎ፣ ወርቁ በቃ ቲዲኤፍ ነው ይለዋል። ቲዲኤፍ ኢትዮጵያዊ የኢትዮጵያዊ ፓስፖርት የለም፣ ግን አለው። የኢትዮጵያዊ ፓስፖርት ምን ያርግልን? ያለ የኢትዮጵያዊ ፓስፖርት አማሪኒ አይናት ፓስፖርቴ አማርኛ ያለ አማርኛ በቂ ናት። ፓስፖርት ናት፣ ህይወት ናት። መስማማት ነው መፋቀር፣ ሁሉ ነገር ነው። ያ ወረቀትም ምን እኔ፣ ፍላጎት ካለ መሄድ ይችላሉ መቆየትም ይችላሉ። ማንም አባረርንም ከኢትዮጵያ ሜሪ ነው የሚወዱት። አንድ ሚሊዮን የታየ ቪዲዮ አለን የኔና የወርቁ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አንድ ሚሊዮን እኔ መጥፎ እያወራሁ ወርቁ ደግሞ እያስተካከለዋሉ። እኔን አንቺ ለዘላለም እንኖራለ። ግን ሌላ ነገር እንዲህ እንዲህ ኢትዮጵያ ሁላችን አንድን ወርቅዬ፣ እኔ እኮ ኮመንት ነው ያነበብኩ። ኮመንት ላይ ምን አለህ የጎንደር ፋኖ ነው ወይ አለ። ጀመርሽ ፍሬ? ኧረ አልጀመርኩም ወርቅዬ፣ ኮሜንት ነው ከዚህ በኋላ አላነብልም። ካሁን በኋላ አይለመደኝም። እኔ ኢትዮጵያ እንዳለች በቃ ካርታውን ሁሉ አንድ ላይ አንድ ላይ ማንም ከማንም አንስም። ሁላችን አንዱ ለአንዱ እኔ አንቺ እንደምንስማማ ፍቅር መስጣትም አለብን። በቱሩ ምላስ ላስ መፈካከር። ምን አሁን አንቺ የሌላ ሰው ክፉ ነገር ማየትም ደስ ይልሻል? ደስ አይልሽም። አይለኝም የሰው ስለዛ፣ እኛም የአንቺም አንፈልግም፣ አንቺም የእኛም አትፈልግም። ሁላችን እቁሎች ነን በጣም ሁላችን አንድ ነን። ኢትዮጵያ ለዘላለም ትኖር። አሜን ሃሌሉያ። ራሷም ኢትዮጵያ ናት ነች ምን ጊዜ የፈለገ ቢሆንም የፈለገ ቢራሰ ቢሆንም ሲመታ ኢትዮጵያ እንደናት ትጠብቃለች። ሁሉንም ኢትዮጵያ ሁሉንም ትወዳለች። ትክክል ኢትዮጵያ ልጆች ቀሩ። እኔም ራሴ ኢትዮጵያ ራሷም እኔም ትጠብቀን ያለች ለምን ኢትዮጵያ ስለመወዳት ነው። እኩል ነው ሚያት እስራኤል እና ኢትዮጵያ እኩል ነው። ደማችን አንድ ነው። ና ትንሽ ምክር መስማት ጥሩ ነው። ጥሩ ንግግር አይከፋም፣ እግዚአብሔር ይወዳል። እኔም ከተሳሰተን ነገ ከነገ ወዲያም ለዘላለም አልኖርም። ስንሞት ፍርድ ያለ ዛምን ገነን ያለ እግዚአብሔር ምንም ነገር አይረሳም። ሁሉ ነገር ምናውጣ ቃፋችን

ፌመስ እኮ ነች ወርቁ። አሁን እኔ ፍሬዬ መጥፎ ከተሳሳተች ፊቷ ላይ ነው የምናገራት። እውነት ነው። አልፈልግም አልፈልግም እንድትጎዳም አልፈልግም። ከእንግዲህ በኋላ እኔም እስካለው ድረስ እሷ አትጎዳም፣ በእኔ ላይ ማለት ነው። እሷ ግን ሌላ መንገድ ከመረጠች የራሷ ጉዳይ። አይ እኔ ሌላ ከአንተ ውጭ ሌላ መንገድ አልመርጥም። ወደ አያስፈልግም አያስፈልገኝም። አይ ጥሩ ሰውነች እኮ ፍርዬ ምክር ትሰማለች ትሰማለች። በጣም ጣም ቃወ ይኸውልህ፣ ፍርዬ በትንሽ ነገር ልታጣለላት ትችላለህ። ተወው ልባላት። እውነት ነው። ምን በትንሽ ንግግር ካወክ እሷም ልታናግራት ካወክ ታ ታ ታ ምንድን ነው የሚባል ልታታለላ ለላት ትችላለህ። ፍርዬ በልቶኛል እኮ እንዳበሾቹ እንደናንተ ብልጥ አድርጎኛል እኮ ፍቅር ብቻ ነው የምትፈልገው፣ ሌላ ምን ነገር